ሰላም ውድ ተማሪዎቻችን፣ ዛሬ ደግሞ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ሞዴል ፈተና የ2017 ማለት ነው። በኮልፌ ቀራኒ ክፍለ ከተማ ተዘጋጅቶ የቀረበ ጥያቄ ነው። እርሱን ነው ይዤላችሁ የመጣሁት። እንግዲህ እንደተለመደው ቪዲዮውን ላይክ እንዲሁም ደግሞ ሼር ማድረግ እንዳትረሱ፣ እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ሰዎች ወይም ሌሎችንም ቪዲዮዎች እያያችሁ ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮዎች ሲለቀቁ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደውል ምልክቷን ይጫኑ ማለት ነው። አሁን በቀጥታ ወደ ቪዲዮ እንላለን። የመጀመሪያው እንትን ምን ይላል ጥያቄ እንግዲህ ጥያቄው ቹዝ ዘ ቤስት አንሰር ነው ወይም ደግሞ ሁሉም ነገር ምርጫ ነው ማለት ነው። ከመጀመሪያውን ጀምር ብራንችስ ኦፍ ናቹራል ሳይንስ ስተዲይንግ ዘ ኮምፖዚሽን ኦፍ ኮምፓውንድ እንድ ዘ ፕሮሰስ ቴኪንግ ፕሌስ ኢን ኦርጋኒዝምስ ረስፔክቲቭሊ ማለት በቅደም ተከተል ኮምፖዚሽን ኦፍ ኮምፓውንድን የሚያጠነው እና ፕሮሰስ ቴኪንግ ፕሌስ ኢን ኦርጋኒዝም ኦርጋኒዝም ላይ የሚፈጠረውን ፕሮሰስ የሚያጠነው የናቹራል ሳይንስ ዘርፍ ወይም ደግሞ ብራንች ምን ይባላል? በቅደም ተከተል ይላል። የመጀመሪያው ኤ ኬሚስትሪ ን ባዮሎጂ ይላል። ቢ ባዮሎጂ ን ፊዚክስ፣ ሲ ፊዚክስ ን ጂኦሎጂ፣ ዲ ባዮሎጂ ን ጂኦግራፊ ይላል። ስለዚህ ኬሚስትሪና ባዮሎጂ ነው። ኬሚስትሪ ኮምፖዚሽን ኦፍ ኮምፓውንድስን ያጠናል። ባዮሎጂ ፕሮሰስ ቴኪንግ ፕሌስ ኢን ኦርጋኒዝምስ አባውት ላይፍ የሚያጠና ነው። ባዮ ማለት ላይፍ ማለት እንደሆነ ተምራችኋል አይደለ? ስለዚህ መልሳችን ኤ ይሆናል ማለት ነው።

ኤክስፐሪመንት መስራት ምናምን የሚባሉ አሉ አደለ? እነሱ ሳይንቲፊክ ሜትድን ተጠቅሞ ነው ማለት ነው፣ ሳይንስ የተሰራው። ሰው ቢም ይሆናል። ሲ ኢት ካምስ ፍሮም ላቲን ወርድ ሳይንቲሽያ ሚኒንግ ኖሌጅ፣ ሳይንቲሽያ ከሚለው የመጣ ነው ከላቲን ወርድ፣ ኖሌጅ ማለት ነው። ሳይንስ ተብለን ተምረናል አይደል? ተምራችሁ አውላችሁ። ሰው ሶስቱም ይሆናል። ሰው ደ አንሰር ዊል ቢ ዲ ይሆናል ማለት ነው። ሶስተኛ ዊች ዋን ኦፍ ዘ ፎሎዊንግ ስ ሮ አባውት ኢንዲጂነስ ኖሌጅ። ኢንዲጂነስ ሚንስ ሀገር በቀል እውቀት ወይም ደግሞ ሀገራዊ የሆነ ሎካል የሆነ እውቀት የሆነ የትኛው ነው የሚለው። ኤ ኢትስ ቤዝድ ኦን ሳይንቲፊክ ሜቶድ ሳይንቲፊክ ሜቶድ ነው የሚጠቀም አይደለም፣ አይደለም ኢንዲጂነስ ኖሌጅ። ቢ ደግሞ ደ ኖሌጅ ድራይቭ ፍሮም ዌስተርን ካንትሪስ ከዌስተርን ካንትሪ የመጣ አይደለም። ከየቱ ሀገር በቀል ነው እያለን ያለ ነው ይሄ አይደለም። ሲ ኢት ኢንኮርፖሬትስ ሎካል ፒፕልስ ኖሌጅ ይሄኛው ሊሆኑ ይችላል። ሎካል ፒፕል ኖሌጅ ኢንኮርፖሬት ተደርጎ ነው። ሲ ኢት ሃዝ ዩኒቨርሳል ፐርስፔክቲቭ ን ኮመን ሪኮግናይዝድ አስ ዌስተርን ሳይንስ። ይሄኛው ከቢ ጋር ተመሳሳይ ነው። ሰው አንሰር ዊል ቢ ሲ ይሆናል ማለት ነው። ኢንዲጂነስ ማለት ሀገር በቀል ማለት ነው። አራተኛው ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ወርልድ ፌመስ ሳይንቲስት ሁ ዲስካቨር ሎ ኦፍ ሞሽን ኢን ግራቪቲ፣ ሎፍ ሞሽንን እና ግራቪቲን ዲስካቨር ያደረገው ወይም ያገኘው ሰው የፈጠረው ሳይሆን ያገኘው ሰው ለሳይንቲፊክ ኖሌጅ አገኘ ነው እንዲ የሚባለው ፈጠራ አይባልም። ምክንያቱም ለምንድነው የሚፈጠር ነገሮች አሉ እንዳሉ ሆነው፣ ግን ብዙ ጊዜ እነዚህ ሎፍ ሞሽን ግራቪቲ ምናምን ከዚህ በፊት ያሉ ነገሮች ናቸው፣ ግን ሰው ስላላወቃቸው ተደብቀው የነበሩ ከዚያ በኋላ በአንድ ሰው ኦብዘርቬሽን የተገኙ ማለት ነው። ስለዚህ ሎፍ ሞሽን እና ግራቪቲን ያገኘው ሰው ማን ይባላል ይላል። ይሄ ሚካኤል ፋራዳይ፣ ሚካኤል ፋራዳይ ይሄ ምንድነው የሰራው ኤሌክትሪክ ነው። እሺ ስለ ኤሌክትሪክ ነው። በአጠቃላይ ስለ ኤሌክትሪክ ነገር ነው የሰራው። ዴቴል ነገሩን እናንተ ማንበብ ትችላላችሁ። አይዛክ ኒውተን ይሄ ስለ ሞሽንና ግራቪቲን የሚያገኘው ይሄ ነው ማለት ነው። መልሳችን ጀጀቶምሰን ኤሌክትሮን ነው ያገኘው። ኤሌክትሮን አሉ አደለ ሶስቱ ሰብ አቶሚክ ፓርቲክልስ የምንላቸው ፕሮቶን፣ ኤሌክትሮንና ኒውትሮን የምንላቸዋሉ። ከዛ ውስጥ ኤሌክትሮን የምትባለውን ሰብ አቶሚክ ፓርቲክል ያገኘው ሰው ጄጄ ቶምሰን ይባላል ማለት ነው። አልበርት አንስታይን ስለ ስፔስ አልበርት አንስታይን ስለ ስፔስ ታይም ኢነርጂ ያገኘ ሰው ነው። በአብዛኛው በዚች ፎርሙላ ይታወቃል የሚሲ ስኩዌር በምትባለው። ስለዚህ ስለ ስፔስ ታይም ኢነርጂ ብዙ ነገሮች ላይ ዲስካቨር ያረገ ሰው ነው ማለት ነው። ስለዚህ አንሰር ል ቢ ቢ ይሆናል ማለት ነው። አምስተኛ ዊች ኦፍ ፎሎዊንግ ላብራቶሪ ቱልስ ዩዝድ ፎር አፕሮክሲሜት ሜዠርመንት ቮሊዩም ኦፍ ሊኩዊድ ሜር ለማድረግ የምንገለገልበት ይላል። ኤ ቴስቲቲብ ይላል፣ ቢ ሜዠሪንግ ሲሊንደር፣ ሲ ተርሞሜተር፣ ዲ ድሮፐር። ቴስቲቲብ ማለት ለመለካት አይደለም፣ ቁጥሮች ናን የሉበትም ነገሮች ኤክስፐሪመንቶችን ለመስራት ምናምን ነው የምንጠቀምበት። ይህን ቲዩብ ሜዠሪንግ ሲሊንደር ይሄ ሜዠር ያደርግልናል። ይሄ ይሆናል ቢ። ሲ ቴርሞሜትር ደግሞ የሙቀት መለኪያ ነው እንጂ የቮሊም ኦፍ ሊኩድን አይለካለንም። እንዲህ ድሮፐር ደግሞ ለምሳሌ አሲድና ውሃ ምናምን ስናቀላቀል ከአንደኛው ላይ ወስደን ወደ ሌላኛው ላይ ለመጨመር ድሮፕ ለማድረግ የምንጠቀምበት ቱል ነው። ስለዚህ መልሳችን ምን ይሆናል ቢ ሜጀሪንግ ሲሊንደር ይሆናል ማለት ነው። ስድስተኛው the famous Ethiopian scientist who discovered natural treatment to schistosomiasis or bilharzia disease ናቹራል የሆነ ተፈጥሯዊ የሆነ ትሪትመንት በሳይንቲፊክ ኔሙ ሺስቶሳማይትስ ወይም ደግሞ ብላርዚያ ለሚባለው በሽታ መድኃኒት ዲስካቨሪ ያደርገው ሰው ማን ይባላል ነው የሚለን ምን ይላል? ኢንጂነር ቅጣው እጅጉ ቅጣው እጅጉ እንግዲህ በአብዛኛው የሚታወቀው ስፔስ ላይ ነው፣ ስፔስ ሳይንስ ላይ ነው። ስፔስ ኢንጂነር ነው፣ እንዲሁም ደግሞ ሳይንቲስት ነው፣ ኢንቬንተር ነው። አፍሪካ ኢትዮጵያን አሜሪካ ነው፣ ኢትዮጵያዊ ነው፣ ፕላስ ደግሞ አሜሪካዊ ነው። ብዙ ጊዜን አሜሪካ ነው ያሳለፈው እና ስፔስ ላይ አሁን አሜሪካ ናሳ ብላ ምጠረዋል አደለ? እሱ ላይ በጣም የሆነ ኮንትሪቢዩት ያደረገ ሰው ነው ኢንጂነር ቅጣው እጅጉ። ዶክተር አክሊሉ ለማ ይሄ ነው ማለት ነው መልሳችን። ሽስቶ ሶማይስስ ወይም ቢልሃርዚያ የተባለው በሽታ ይሄ በቀንድ አውጣ የሚመጣ በሽታ ነው። ለሱ መድኃኒትን ያገኘ ነው ማለት ነው። ያገኘው ከምንድን ነው? እንዶድ ከተባለ እጽዋት ነው ያገኘው። ከዛ በኋላ እንዴት ነው ያገኘው? በሆነ የሆነ ጊዜ እንዶድ በሚባል ነገር ልብሳቸውን ያጥቡ ነበር፣ የኢትዮጵያ ሰዎች ማለት ነው። እና ወንዝ ዳር ሲያጥቡ ያ የሚያጥቡበት እንዶድ አረፋ አለው እና እሱ ሲወርድ እና እንትኑ ላይ ሲያርፍ እነዚህ ቀንድ አውጣዎቹ ላይ ሲያርፍ እና ቀንድ አውጣዎቹ ሲሞቱ ያያል ማለት ነው። ከዛ በኋላ እርሱን በመጠቀም ሰርቶ ኤክስፐሪመንት ሲያደርግ በሽታ በሽታውን የሚያድን ሆኖ ያገኛል። ስለዚህ ያንን ነገር ዲስከቨሪ ያደረገው ሰው ዶክተር አክሊሉ ለማ ይባላል። አንሳራችንም ውልቢ ቢ ነው የሚሆነው። ሲ ደግሞ ዶክተር ገቢሳ እጀታ፣ ገቢሳ እጀታ ምንድነው ድሮትን ወይም ደግሞ ይህን ድርቅን የሚቋቋም ሶርገም ወይም ማሽን ላይ የምንለውን በአማርኛ የሰራ ሰው ነው። ፕሮፌሰር የአለምፀሐይ መኮንን ባዮሜዲካል ናት እና የመጀመሪያ የሴት የባዮሎጂ ፕሮፌሰር ናት እና ባዮሜዲካል ላይ ነው ኮንትሪቢዩት ያደረገችው። ስለዚህ መልሳችን ዶክተር አክሊሉ ለማ የሚለው ቢ ይሆናል ማለት ነው። ሰባተኛው ኢን ዊች ስቴት ኦፍ ማተር አር ፓርቲክልስ ክሎስ እንግዲህ ስንት አይነት ስቴት ኦፍ ማተር አሉ? ሶስት አይነት ስቴት ኦፍ ማተር አሉ። ማና አለ? ሶሊድ አለ ከዛ ሊኩዊድ አለ ከዛ በኋላ ደግሞ ጋዝ አለ ማለት ነው። ሶሊድ ላይ በጣም ፓርቲክልስ ክሎስ ቱጌዘር ናቸው፣ በጣም የተጣበቁ ናቸው። ለምሳሌ አሁን የማንኛውም ሶሊድ ነገር ብናይ አንድ ላይ ፓርቲክል የፓርቲክል ነው። ሁሉም ማተር ሁሉም አተም ሁሉም እቃ ቁሳቁስ የሆነ ነገር የተሰራው ከፓርቲክሎች ነው። እነዛ ፓርቲክሎች አተምን ሰሩ፣ አተም ደግሞ ያንን እቃ ሰራው ማለት ነው። ስለዚህ ፓርቲክሎቹ በጣም ተጠጋግተው ስላሉ ነው ያ ነገር ቅርጽ ያለው እንዲሆን ያደረገው ማለት ነው። ስለዚህ ፓርቲክል ክሎዝ ቱ ጌዘር የሆኑት እዚህ ጋር ነው። ሊኩዊድ ላይ ትንሽ ከሶሊድ ያንሳል፣ ይሄ ከንተን ይበልጣል ከጋዝ የበለጠ ክሎዝነስ አለው። ጋዝ ደግሞ በጣም የመጨረሻው በጣም ፋራ ፓርት የሆኑ ፓርቲክሎች ፋራ ፓርት ሆኖ የሚቀመጡ በለ እና በአይናችን እስከማናየው ድረስ ተበትኖ አየር ላይ ይገኛል ማለት ነው፣ ጋዝ ሲሆን፣ ምክንያቱም ፓርቲክሎቹ በጣም የተራራቁ ስለሆኑ። ሊኪድ ላይ ደግሞ ፓርቲክሎቹ የተራራቁ ናቸው ከሶሊድ አንጻር፣ ለዛ ፈሳሽ የሆነ የሚንቀሳቀስ ነገር ተገኘ ማለት ነው። ግን የሆነ ኮንቴነር ላይ ስናደረገው የኮንቴነሩን ቅርጽ መያዝ የሚችል የሆነ አይነት ስቴት ኦፍ ማተር ነው ማለት ነው። ስለዚህ ዳ አንተር ዊል ቢ ሶሊድ ይሆናል ማለት ነው። ዋተር ኢዝ ሊኩድ አይደለ በሩም ቴምፕሬቸር ሊኩድ ነው ዋተር ስለዚህ እንደ ሊኩድ ነው የምናየው ማለት ነው። መልሳችን ኤ ነው የሚሆነው። ስምንተኛው ሰብስታንስ ይ ኢዝ ሃርድ ሊትሪስ ሶሊድ ዊች ኢዝ ሬዲሊ ኮንዳክት ሂትና ኤሌክትሪክሲቲን የሚያስተላልፉ በጣም ጠንካራ የሆኑ ነገር ነው ዋይ ያለን ነው ስለዚህ ዋይ ላይክሊ ምን አይነት እንትን ሊሆን ይችላል? ሳልት ነው፣ ሜታል ነው፣ ሜታል ሜታሎይድ ነው፣ ነን ሜታል ነው ይለናል። ስለዚህ ነን ሜታል ከሆነ አያስተላልፍም። ሳልትም ከሆነ አያስተላልፍም። ኒውትራል ነው አይደለ ሳልት። ሜታል ዌድም ደግሞ ምንድን ነው? መካከለኛ ላይ የሆነ ነው። ስለዚህ ሜታል ነው አደለ። በአብዛኛው ሂትና ኤሌክትሪክ ሲቲን የሚያስተላልፍ ሜታል ነው። እነዚህ ብረት ነክ ነገሮች ስለዚህ ወይ ምን ይሆናል ሜታል ነው ማለት ነው ብለን እንሰራለን ማለት ነው። ዘጠነኛው change in size shape and state of substance is blank አንድ ሰብስታንስ ሳይዙ ቢቀየር ሸፑ ቢቀየር ስቴቱም ቢቀየር ስቴት ሚንስ ሶሊድ ከነበረ ሊኩዊድ፣ ሊኩዊድ ከነበረ ጋዝ፣ ወይ ጋዝ ከነበረ ሶሊድ እንደዚህ ሚቀየር ከሆነ ምን አይነት ቼንጅ ነው የሚባለው ነው የሚለው ኬሚካል ኤ ኬሚካል ቼንጅ ይላል። ኬሚካል ቼንጅ አይደለም። ከቱም ኬሚካል ቼንጅ የምንለው አንዴ ከተቀየረ ድጋሚ ያን ነገር ማናገኘው ሲሆን ነው፣ ወደ ሌላ ስቴት ኦፍ ፎርም ኦፍ ሰብስታንስ ነው የሚቀየረው። ለምሳሌ ወረቀትን ብናቃጥለው ወረቀትነቱን ትቶ ምን ይሆናል አመድ ይሆናል። ነገር ግን አሁን ውሃ ስቴቱን ቢቀይር ሶሊድም እያለ በረዶ ቢሆን እሱም ውሃ ነው ሊክዊድም እያለ ውሃ ነው ቫፐር ሆኖም ጋዝ ፎርሙንም ቢይዝ ውሃ ነው ማለት ነው። ስለዚህ እስቴቱን ቢቀየር ሼፑን ቢቀየር፣ ለምሳሌ ውሃን ፈሳሽ እያለ ማለት ነው ወይ ሃይላንድ ላይ ብናደርገው የሃይላንዱን ቅርጽ ይይዛል፣ ወይ ደግሞ ሌላ ቦታ ላይ ብናደርገው የሌላውን ቅርጽ ይይዛል። ወይ ወረቀትን ብንወስድ መጀመሪያ ትልቅ እያለም ወይም ብንቆራርጠውም ወረቀት ነው፣ ያ ወረቀት ነው አይደለ? ሼፑንም ቢቀይር ሳይዙንም ቢቀይር እንደዚሁ ስንቆራርጠ ሳይዝም ያንሳል አይደል? ያወረቀት ነው ማለት ስለዚህ ሳይዝ ሼፕ እና ስቴት ኦፍ ሰብስታንስ ተቀየረ ማለት ኬሚካል ቼንጅ አይደለም፣ ዊች ኢዝ ፊዚካል ቼንጅ ነው ማለት ነው። ሳይክሊክ ቼንጅ አይደለም ሲጀመር። ሳይክሊክ ቼንጅ ይሄ በሳይክል ነገሮቹ እየተቀየሩ ቀስ በቀስ ይሄዱ ነው። ስለዚህ መልሳችን ምን ይሆናል? ፊዚካል ቼንጅ የሚለው ሲ ይሆናል ማለት ነው። አስረኛው which of the following statement is correct ይላል። evaporation is a chemical change. ኢቫፖሬሽን ምንድነው ኬሚካል ቼንጅ ነው ወይ ይላል አይደለም አይደል እስቴት መቀየር ምንድነው ብለናል ፊዚካል ቼንጅ ነው ለምሳሌ ፈሳሽ ውሃን ብናፈላው ቫፖር ያደርጋል ቫፐር አድርጎ ከዛ በኋላ ኢቫፖሬሽን ተካሄደ ይባላል ይተናል ማለት ነው በአማርኛ ከዛ በኋላ ጋዝ ይሆናል ስለዚህ ይሄ ፊዚካል ቼንጅ ነው እንጂ ኬሚካል ቼንጅ አይደለም ማለት ነው ስለዚህ ይሄ ፊዚካል ቼንጅ ነው

በብዙ አይነት አሲድ አለው ጨጓራችን የተለያዩ ነገሮች ተጠቅሞ ስለሆነ የሚፈጨው እና ተመልሶ ያንን ፉድ ስትራክቸር ስለማይዝ ኢዝ ኬሚካል ቼንጅ ነው ማለት ነው። ይሄኛው ይሆናል። ዲ ደግሞ ረስቲንግ አይረን ዚ ፊዚካል ቼንጅ። ረስቲንግ አይረን ማለት የአይረን መዛግ ወይም የብረት መዛግ ማለት ነው። ብረት ከዛገ በኋላ ተመልሶ ያን ብረት አይሆንም። ኦሬዲ ወደ አፈርነት እየተቀየረ ነው ከብረትነት አፈር ወደ መሆን ሌላ ፎርም ኦፍ ሰብስታንስ እየሄደ ስለሆነ ኬሚካል ቼንጅ ነው እንጂ ፊዚካል ቼንጅ አይደለም ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። አስራ አንደኛው ዊች ኦፍ ዘ ፎል ዋይንግ ዝ ናት ዘ ፕሮፐርቲ ኦፍ ሶሊድስ ይላል። የሶሊድ ፕሮፐርቲ ያልሆነ የትኛው ነው? ሶሊድ ሀብ ሊትል ቴንደንሲ ቱ ዲፊዝ ይሄኛው ልክ ነው። ምክንያቱም ዲፊዝ የሚያደርገው ፋራ ፓርቲ የሆነ ፓርቲክል ያለው ነው። ዲፍዩዝ ማለት ከአንድ ቦታ ወደ ያ ቦታ የሚንቀሳቀስ ፓርቲክል ያለው ዲፍዩዝ ማድረግ መንቀሳቀስ መቻል ማለት ነው። ሶሊዶች ግን ሊትል ቴንደንሲ ቱ ዲፍዩዝ ነው ያላቸው ዲፍዩዝ ለማድረግ በጣም ዝቅተኛ የሆነ ነው ያላቸው ማለት ነው። ስለዚህ ልክ ነው። ቢ ደግሞ ሶሊድ ሳር ፍሉይድስ ሶሊድ የምንላቸው ፍሉድ ናቸው። ፍሉድ የምንለው ጋዝና ሊኩዊድ ነው። መንቀሳቀስ የሚችሉ ነገሮች ናቸው ፍሉድ የሚባሉት። ስለዚህ ፍሉድ ሳር ጋዝ ኤንድ ሊኩዊድ ናቸው እንጂ ሶሊድ ፍሉድ አይደለም ማለት ነው። ይሄ አይሆንም። ሲ ደግሞ ሶሊድ ሳር ኤክስትሪምሊ ዲፊካልት ቱ ኮምፕረስ፣ ሶሊዶች ኮምፕረስ ለማድረግ ኤክስትሪምሊ ዲፊካልት ናቸው ይላል። አዎ በጣም ዲፊካልት ነው። ምክንያቱም ሶሊዶች ሪጅድ ናቸው አይደለ፣ የሆነ ቋሚ ነገር ናቸው። ኮምፕረስ ማድረግ ማለት መጭመቅ፣ የሆነ ሳይዙን ማሳነስ ወይም ደግሞ በአንድ ቦታ ማመቅ፣ ታውቃላቸው አይደለ። እሱን ለማድረግ በጣም አስቸጋሪ ነው። ምክንያቱም ኮምፓክትድ የሆነ ክሎዝድ የሆነ ፓርቲክል ስላላቸው ለምሳሌ ፍሉይድን እና ማነው ሊኩድና ጋዝን ብናደርግ በሆነ ትንሽ ኤሪያ ላይ እነሱን ኮምፕረስ አድርገን አንድ ቦታ ላይ ለማስቀመጥ ቀላል ነው። ግን ሶሊድ ሲሆን ብዙ ቦታ ይይዛል ማለት ነው። በሌላ አባባል ዲ ደግሞ ሶሊድ ሳርፍ ዲፋይናይት ቮሊዩምን ዲፋይናይት ሼፕ ሶሊዶች ዲፋይናይት የሆነ ቮሊዩምና ሼፕ አላቸው አይደለ ማንኛውም ሶሊድ ነገር የምናያቸው የተለያዩ ለምሳሌ በረዶንን በቀላሉ በረዶ የራሱ የሆነ ሼፕ አለው የራሱ ቅርጽ ሊኩድ እያለ እቃው ላይ ካረግ ነው በኋላ ከእቃው ስናወጣው የእቃውን ቅርጽ ይዞ ይወጣል። ግን ለራሱ በረዶ በራሱ ሼፕ ኖሮ ማለት ነው፣ ያለምንም እቃ አጋዥነት። ስለዚህ ቮሊዩምም ዲፋይናይት የሆነ ሼፕም አላቸው። እነዚህ ሁለቱ ልክ ናቸው። ልክ ያልሆነው ስለሆነ የሚለው ጥያቄያችን፣ ቢ ይሆናል ማለት ነው መልሳችን። አስራ ሁለተኛው ዊች ኦፍ ዘ ፎሎዊንግ ሀዝ ኖ ዲፋይናይት ሼፕ ኤንድ ቮሊዩም፣ ዲፋይናይት የሆነ ሼፕ እና ቮሊዩም የሌለው የቱ ነው ከዚህ ውስጥ ይላል። ዋተር ዋተር ምን ያደርጋል የራሱ የሆነ ሼፕ ባይኖረው እንኳን የእቃውን ምን ይይዛል ሼፕ ይይዛል ማለት ነው። የተቀመጠበትን እቃ ሼፕ እና ቮሊዩምን በዛ ማግኘት እንችላለን ማለት ነው። ስለዚህ ይሄ ያለው አይረን ወይም ደግሞ ዋተርም በእንትን ስቴትም ቢገኝ በአይስም ስቴች ግን ዋተር ካለ አስሮም ቴምፕሬቸር ስለሆነ ሊኩይድ ነው። ቢ ደግሞ አይረን አይረን ምንለው ብረት የምንለው ነው በአብዛኛው። እሱ የራሱ የሆነ ምን አለው ሼፕ እና ቮሊዩም አለው አይደለ? ስለዚህ ቢ ልክ ነው። ምክንያቱም ሶሊድ ስቴት ላይ ነው የሚገኘው። አትሩም ቴምፕሬቸር አትሩም ቴምፕሬቸር ማለት አሁን ያለንበት 25 ዲግሪ ሴንቲግሬድ ነው። በአብዛኛው ሩም ቴምፕሬቸር ማለት በኖርማል ኮንዲሽን ሰው በሚኖርበት የቴምፕሬቸር መጠን እቃዎቹ በምን ያክል ስቴት ምን አይነት ስቴት ላይ ነው ያሉት የሚለው ማለት ነው። ካርቦን ዳይኦክሳይድ ጋዝ ነው አይደለ? አትሩም ቴምፕሬቸር ሶ ጋዝ ደግሞ የራሱ የሆነ ዲፋይንድ ሼፕና ቮሉም የለውም። እቃ ውስጥም ብናደርገው እንኳን የእቃውን ቮሉም አይይዝም። ምክንያቱም በጣም የሆነ የተበተነ በአይናችን እስከማናየው ድረስ የሆነ ነው አይደል። አሁን ካፋችን ስናወራ ራሱ ካርቦን ዳይኦክሳይድ ይወጣል፣ ግን እንኳን ሼፕ ሊይዝ ቀርቶ በአይናችን እንኳን የምናየው ነገር አይደለም። ስለዚህ ይሄ የራሱ የሆነ ዲፋይንድ ሼፕና ቮሉም የለውም። ይሄ ጎልድ ነው፣ እዚህ ጋር ተሳስቶ ነው። ጎልድ ማለት ሶሊድ ስቴት ነው አይደለም። ስለዚህ ይሄኛውም አለው መልሳችን ሲ ይሆናል ማለት ነው። አስራ ሶስተኛው ዘ ኢንተራክሽን ኦፍ ሰብስታንስ ዊዝ ላይት ሪዛልትስ አንድ ሰብስታንስ አለ። ዛ ሰብስታንስ ላይ ላይት ብናበራበት ወይ ለምሳሌ ባትሪ ብናበራበት ምኑን ነው ልናየው የምንችለው? ሰብስታንሱን ቴስት እናደርገዋለን? እንቀምሰዋለን? መብራት ስላበራንበት አይደለም፣ አይደል መብራት ስላበራንበት የሰብስታንሱን ከለር ግን እናየዋለን። ስለዚህ ከለር ሪዛልት ያደርጋል ማለት ነው። እሺ ላይት ስናበራበት እዛ ሰብስተንስ ላይ ለማሽተት እንችላለን። ስላበራንበት ነው የምናሸተው፣ ባናበራበት ሽታ ካለው ይሸታል አይደል። ስለዚህ ላይት እና ሰብስተንስ ኢንተራክሽን ኦደርን አይፈጥርም። ቴክስቸር ስናበራበት ምን ይል ሸካራ ነው ወይ ለስላሳ ነው ወይ የሚለውን ነገር እናቃለን። አንዳንዴ በጣም የጎላ የሚታይ ነገር ከሆነ ልናቅ እንችላለን ግን ቴክስቸርን ለማወቅ ምን ማድረግ አለብን? መዳሰስ አለብን። ስለዚህ የላይት እና የሰብስታንስ ውጤት አይደለም ማለት ነው። ቴክስቸር ሰው አንሰር ዊል ቢ ቢ ከለር ይሆናል ማለት ነው። አስራ አራተኛው ሚክስቸር ኦፍ ሳንድ ኤን ሱገር ካን ቢ ሰፓሬትድ ባይ ለምሳሌ ሳንድ እና ሱገር፣ ሳንድ ማለት አሸዋ ነው። ሱገር ደግሞ ስኳር ነው። ሁለቱ ተደበላልቀው ተሰጥተውናል። ከዛ በኋላ እነርሱ ለዩልን ብንባል በምን አይነት ፎርም ነው ምን ለያቸው ይላል ምን ይላል? ኢቫፖሬሽን ፎሎውድ ባይ ዲስቲሌሽን። ዲስቲሌሽን ማለት ሁለት ሊኩዊዶች ተሰጠውን ከዛ በኋላ ሁለቱን ሊኩዊዶች ምን ማድረግ ነው መለየት። ለምሳሌ ሁለቱ የተለያየ አይነት ቫፖሬሽን ወይም ደግሞ ቦይሊንግ ፖይንት ካላቸው ትንሽ የቦይሊንግ ፖይንት ያለውን ወይም ቶሎ የሚፈለውን መጀመሪያ እናፈለውና ሁለቱንም ተቀላቅለዋል አይደል? ስናፈለው ቀድሞ የፈላው ይተናላ። ልክ ያኛው ተነው ሲያልቅ እናወጣዋለን ከዛ ምን አለ የተነነው ሌላ ኮንቴነር ላይ ምንድነው ጋዙን እናጠራቅመዋለን። ከዛ በኋላ ያልተነነው ሊኩዊድ ደግሞ ለብቻው ይቀራል። ምክንያቱም የተለያየ ቦይሊንግ ፖይንት ነው ያላቸው። እሱ ለብቻው ለየ ነው። የቀረውን ደግሞ ድጋሚ ወደ ሊኩዊድ ለመቀየር ኮንደንስ እናደርገዋለን። ኮንደንሴሽን ማለት ከጋዝ ወደ ሊኩዊድ መቀየር ነው። ኮንደንስ አድርገን ሁለቱን ለየን፣ ዲስቲሌሽን ይባላል። ግን እነዚህ የተሰጡን ሁለቱም ሶሊድ ስቴት ላይ ነው ያሉት እንጂ ሊኩዊድ ስቴት ላይ አይደለም ያሉት። ስለዚህ ይሄ አይሆንም ማለት ነው። ዲስቲሌሽን ለሁለት ሊኪዶች ነው የሚያገለግለው። ቢ ደግሞ ምን ይላል? ፊልትሬሽን ፎሎድ ባይ ኢቫፖሬሽን። ፊልትሬሽን ማለት አቅረር ነው የሚባለው በአማርኛ ምንድነው። ለምሳሌ ሁለት የተ ዲዞልቭ የሆነ ነገር ቢኖር የሟሟ ነገር ቢኖር ከዛ ቀስ አድርገን በወረቀት ነገር ተጠቅመን ፈሳሹን እናቀረውና ከስር የዘቀጠው ነገር ሲቀር ሁለቱ ተለያዩ ልን ይባላል። ፊልትሬሽን ማለት ይሄ ነው። ኢቫፖሬሽን ማትነን ነው። ስለዚህ ይሄ አይሆንም፣ ምክንያቱም ይሆን ነበረ አቅርረን ማቅረ ማቅረር የሚለው አለበት ግን ሳንድና ሹገር ናቸው ገና ምንም ፈሳሽ ነገር የላቸውም። ስለዚህ የሚቀር ፕሮሰስ ስላለ ቢ አይሆንም ማለት ነው። ሲ ደግሞ ዲዞልቬሽን ፎሎውድ ባይ ፊልትሬሽን ኤንድ ኢቫፖሬሽን ዲዞልቬሽን ማለት ማሟሟት ነው። ለምሳሌ ጨውና ውሃን፣ ስኳርና ውሃን ማሟሟት ምን ይባላል? ዲዞልቬሽን። አሁን እዚህ ጋር ምን እናደረጋለን? ሳንድና ሱገር ናቸው። ውሃ እንጨመርበታለን። ውሃ ስንጨምርበት አሸዋ ማሟማ አይደል። ከዛ ግን ስኳሩ ይሟሟል። ከዛ በኋላ ስኳሩና ውሃው ከማሟ በኋላ ፊልተር እናደረገዋለን፣ አቅርረን ማለት ነው። አሸዋው ከስር ይቀራል፣ ፈሳሹ ብቻ ይወጣል ፈሳሹ ማለት ውሃና ስኳር የተቀላቀለው። ከዛ ኢቫፖር እናደርጓለን። ውሃና ስኳሩን ደግሞ ስናፈላው ውሃው ይተንና ስኳሩ ይቀራል። ከዛ ምን ሆነ ማለት ነው? ስኳርና አሸዋ አገኘን። ሁለቱን ለየናቸው ማለት ነው። መልሳችን ሲ ይሆናል። ዲ ዲዞልቬሽን። እሺ ከዛ ኢቫፖር ተቀያየረ። ዲዞልቬሽን ካረግን በኋላ ድጋሚ ኢቫፖር ካረግ ነው አሸዋውና ስኳሩ ይቀሩብንና ፊልተር ማድረግ አንችልም። ስለዚህ ዲ አይሆንም። ቦታ ስለተቀያየሩ መልሳችን ሲ ይሆናል ማለት ነው። እሺ ለዚህ ለዚህ ክፍል ይሄ ክፍል አንድ ነው። ለዚህ ክፍል የመጨረሻው ጥያቄ 15ኛው ነው። ዘ ኮንቨርሽን ኦፍ ቫፐር ዳይሬክትሊ ሶሊድ ቱ ሶሊድ ቫፐር ማለት ጋዝ ማለት ነው። ጋዝን በቀጥታ ወደ ሶሊድ መቀየር ስቴት ምን ይባላል? የመቀየር ፕሮሰስ ማለት ነው ምን ይባላል? ዊዛውት ፓሲንግ ትሩ ሊኩዊድ ስቴት ጋዝን ቀጥታ ወደ ሶሊድ ጋዝ ሊኩዊድ አድርገን ሊኩዊድን ወደ ሶሊድ ሳይሆን፣ ጋዝን በቀጥታ ወደ ሶሊድ መቀየር ምን ይባላል? አንደኛው ኤ ፊውዥን ይላል። ፊውዥን ኢዝ ዘ ሴም አስ ሜልቲንግ ማለት ነው፣ ማቅለጥ እንደማለት ነው። ይሄ አይሆንም። ቢ ደግሞ ሰብሊሜሽን ይላል። ሰብሊሜሽን ማለት ሶሊድን በቀጥታ ወደ ጋዝ መቀየር ነው እንጂ ጋዝን ወደ ሶሊድ መቀየር አይደለም። ዘ ሪቨርስ ነው። ምንድነው ይሄ ሶሊድን ወደ ጋዝ ፣ ስለዚህ አይሆንም። ኢቫፖሬሽን ደግሞ ሊኩዊድን ሊኩዊድ ወደ ምንድነው ወደ ጋዝ እ ፊውዥን ሜልቲንግ ያልኳችሁ ማቅለጥ ስለሆነ ምንድነው ነው ሶሊድን ወደ ሊኩዊድ መቀየር ነው ማለት ነው ፊውዥን። ከዛ ዲፖዚሽን የምንለው ነው ጋዝን በቀጥታ ወደ ሶሊድ የሚቀይርልን ዲፖዚሽን ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። እሺ ተማሪዎች የዛሬ ቪዲዮ ይህንን ይመስል ነበር። እንግዲህ በክፍል አንድ ጥሩ ነገሮች እንዳገኛችሁበት የማታውቋቸውን የተለያዩ ሳይንቲፊክ የሆኑ ነገሮችን እንዳወቃችሁበት ተስፋ አደርጋለሁ። በሚቀጥለው ቪዲዮ ደግሞ ክፍል ሁለትን ከ16 እስከ 30 ያለውን ይዤ ላችሁ እመጣለሁ። በአጠቃላይ ፈተናው የሚይዘው ስልሳ ጥያቄ ስለሆነ አራት ክፍሎች ይኖሩናል ማለት ነው። በተከታታይ አራቱን ክፍሎች የምለቅላችሁ ይሆናል ማለት ነው። እና እስከዛ ድረስ ስለቅ እንዲደርሳችሁ ቪዲዮን ስለቅ እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን አይርሱ። ቪዲዮ ደግሞ ጠቃሚ ስለሆነ እንዲሁም ጠቃሚም ሆኖም ካገኛችሁት ላይክ እንዲሁም ለሌሎች ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሆኑ፣ ቻው።